ኦ አንድ ዜና አለ። የቀድሞ የኢትዮጵያ መድንና የንግድ ባንክ ተጫዋች የሆነው ዘነበ በየነ ወይም ቦቸራ የሚያዘጋጀው የቺካጎ የአምስት ኪሎ ሜትር ሩጫ ባለፈው ጊዜ በደመቀ ሁኔታ መጠናቀቁ ይታወቃል። ለዚህ ውድድር መሳካት ሁሉንም የቺካጎ ነዋሪን ያመሰገነ ሲሆን በተለይ ለመጀመሪያ ጊዜ በአመት ሁለት ጊዜ እንደሚካሄድ ሲታወቅ በሙሉ የቺካጎ ነዋሪ ማለት ይቻላል በድምቀት ነበር ውድድሩ ላይ የተሳተፈው። በዚህ ውድድር ላይ ሳሚ አበበ ከነቤተሰቡ ለውድድሩ ያለውን አድናቆትን የገለጸበት መንገድ ቤተሰቡን ጭምር በማሳተፍ በመሆኑ ላቅ ያለ ምስጋናን ማቅረብ እፈልጋለሁ። እንዲሁም በድጋሚ በጠቅላላ የቺካጎ ነዋሪን በጣም በጣም አመስገን እፈልጋለሁ። አመሰግናለሁ። በሚቀጥለው በመስከረም ላይ የሚ የሚካሄደው ውድድር ላይ ደግሞ ከዚህ በበለጠ በስተን እንደምንገኝ እርግጠኛ ነኝ። ፈጣሪ ከቁጥር አያጉድለን በማለት የውድድሩ አዘጋጅ አቶ ዘነበ በየነ ወይም ቦቸራ ከቺካጎ መልእክቱን አስተላልፉልኝ፣ ባለፈውም ሰርታችሁልኝ በእናንተ በኩል ስላለፈ ይህንም መልእክት አድርሱልኝ ብሎ ነው። እንግዲህ ዘኔ እንግዲህ ሁለገብ ስፖርት ሰው ነው። ባለፈውም ጊዜ አንስተነዋል። እንደምታውቀው በጋሽ እንግዲህ ባለፈው ጊዜ አትላንታ ላይ በነበረው ውድድር ላይ የቬተራን ወይንም ደግሞ የቀድሞ ተጫዋቾችን በማሰባሰብ ኢስትና ዌስት ብሎ በማከፋፈል ትልቅ ውድድር ያካሄደበትና የተመልካችን ቀልብ የሚስብ በርካታ ፉክክሮች የታዩበት እንዲሁም ደግሞ እጅግ የምናደንቃቸው የምንወዳቸው፣ የምናከብራቸው ተጫዋቾቻችን በአይን ለማየት የታደልንበት ምንም እንኳ አይደል ቤቢ ገፋ የኳስ ክህሎታቸው ግን እንዳለ የተመለከትንበት ትልቅ ውድድር ያዘጋጀው ዘነበ ነው። በዚህ አጋጣሚ እሱ ሊደነቅ ይገባል። በጋሽ አሁን ስምንት ሊደነቅ ይገባል። እንደሚታወቀው በጋሽ እንግዲህ አሁን ከጁን ሀያ ስምንት ጀምሮ ውድድር ይካሄዳል። የኢስፍና የአመታዊ ውድድር አለ። በዛም ላይ እንግዲህ ይህ ውድድር በድምቀት እንደሚካሄድም ተገልጿል። አሁንም የኢስትና ዌስት ቡድኖች በዘነበ አስተባባሪነት ይደረጋልና ስለዚህ ዘኔ ሁለገብ ነው ማለት ይቻላል። በውድድሩም ላይ በቺካጎ ለሶስተኛ ጊዜ ይመስለኛል ይህን ታላቅ ውድድር አዘጋጅቷል። በቀጣይ ደግሞ ከፍ እያለ ስለሚሄድ እኛም ወደፊት እንግዲህ እየተከታተልን ይህን የስፖርት ሰው ማገስ ስላለብን በዚህ መልኩ ዘኔ ምስጋና እናቀርባለን። እንግዲህ በሲያትል ደግሞ እኛም በአካል እንገኛለን ና ያን ደማቅ ውድድር ደግሞ ተመልክተን ለተመልካች አድማጮቻችን የምናደርስ ይሆናል። ቀደምት ተጫዋቾችን አንተ እንዳ እንዳልከው በማሰባሰብ እድሜያቸውን ቢገፋ የካስ ክሎታቸው ምናል ቦታ ላይ እንዳለ እንዴት እንደሚጫወቱ ለልጆቻቸው ለልጅ ልጆቻቸው ለማሳየት ይህንን እድል በማመቻቸቱ ሊመሰገን ይገባል። ማንኛውም ኢትዮጵያ ከእንቅስቃሴ እንዳይርቅ ቺካጎን፣ ኢትዮጵያ በቺካጎ ደምቃ እንድትገኝ ስለሚያደርግ በዚህ አጋጣሚ ሊመሰገን ይገባል። አብረውት የሚሰሩትን ሁሉ ማመስገን እንፈልጋለን። አንድ መርሃ አለውና ባለፈው ጊዜ አስታውሳለው፣ ሌጀንዶችን ማክበር ቀጣይ ትውልዶችን ማነሳሳት የሚል አንድ የራት መርሃ ግብር ማዘጋጀት ነበር። ከውድድሩ በኋላና ይመስለኛል በርካታ ወጮችን የሚሸፍኑ እሱ ነው፣ በግሉ ነው ሌጀንዶችን ያከበረበት በፒያሳ ሬስቶራንት ትልቅ የራት ምሽትም ነበር። በዛም ላይ አቴንድ አድርገናልና እነሱ ማክበር መቻል ለቀጣይ ወጣት ትውልዶችን ማነሳሳት ነው በሚል የዋንጫ ሽልማቶችንም ዝክራ፣ ምክንያቱም እስካሁን ሲያሳልፉበትንም ህይወት በተረካ መልኩ እንዲቀርብ ተደርጓልና፣ እንደዚህ አይነት ስፖርቱን የሚወድ በፓሽን የሚሰራ ሰው ስታገኝ እንደዚህ አይነት አፕሪሽት ማድረግ ያስፈልጋል። የአሜሪካ እንደምታውቀው እንግዲህ በርካታ ጊዜ ካለ ስራ መቆየት ከባድ ነው። ነገር ግን ያን ሁሉ መስዋዕት አድርገው አንድ ሳምንት መስዋዕት አድርገው ይህንን ነገር ውድር ለሚያዘጋጁ አካላትም ክብር አለን። በተለይ ደግሞ እንዳልከው ዘነበ ከስፖርት ጋር ያለ ቁርኝት በጣም ከፍተኛ ከመሆኑ እዚህም እያለ እዛም ከሄደ በኋላ ለእነዚህ ስፖርተኞች የሚያደርገው እንቅስቃሴና ድጋፍ እናደንቃለን። እንዳልኩ ለጀንዶችን ማክበር፣ ወጣት ትውልዶችን ማነሳሳት የሚል የራት ግብዣ አድርጎ ነበር። አሁን ዘንድሮም ይህን ነገር እንደሚደገም ባለፈውም አዲስ አበባ የመጣ ጊዜ ቃል ገብቶልናልና እሱን ማበረታት ሌሎችን ማነሳሳት ስለሚሆን ዘኔ በዚህ በኩል በርታ እንላለን። በርታ ነው እንለው ብዙ ማለት ይቻላል ስለዘነበ። አንድን ነገር ሲያሳይ እሱ ራሱ እየሰራው ነው። በትልቁ የቺካጎ ማራቶን 42 ኪሎ ሜትሩን ይሮጣል በተለያየ ሰዓቶች እየገባ አሳይቷል። ከዛ መነሻነት ደግሞ ማንም ቢንቀሳቀስ ለራሱ ለጤንነቱ ነው በማለት ይህንን ሀሳብ ስላሰበ ብራቦ ዘኔ ማለት እፈልጋለሁ። እናመሰግናለን ዘኔ።